ግጠም ገጥ መሀል ላላ ናታ እንግዲህ ያፌትና እናታን መጨረሻቸው እንደዚህ ተገጣጥመዋል ማለት ነው፣ በሜዳቸው ማለት ነው፣ ማንም ሀይ የሚላቸው በሌለበት ይኸው ሜዳውም ፈረሱም ተረክቧል። አሁን ግጠም ገጥ መል መባባል ጀምሯል። አሁን ከነ ከሚሰሩት ስራዎች ማነው አጭበርባሪ ስራ የሚሰራው የሚለውን አሁን እየተገባቡ ነው። ይህ ነገር እናቲ በስራ አማካይነት በተቀጠረው ስራ ቢያገኘውም የናታስ የአፌት መሆኑን ሳያገብቶበት ነበረ። አሁን ሁሉም ነገር ያው ሚስጥርም ማውጣቱ አይቀርም። የአፌት ምን እንደሚሰራ እንዲሁም ደግሞ ብዙ ነገር አውርቶ አለዛ ጋር ከሰማችሁ፣ ከአፌት ጋርድ ጋር ከታሪኩ ስልክ ሲያወሩ ሴቶቹ እንዴት ናቸው፣ ደህና ናቸው ወይ ብሎ ሲያወራ ነበረ። ያኛውም ደግሞ ኢንፎርሜሽን እያቀበለው ነበረ። ያው የቤዚ እህት ማነች ጓደኛ፣ ያው ትንሽ እንዳስቸገረች እና ልታመልጥ ሞክራ ነበረ ካያችሁ ማለት እሱም ነገረው ብሌን ትንሽ እንትን ብላኝ እንጂ ምናምን ብሎ ነበረ። በደንብ ጠብቃት፣ ከአይንህ እንዳትረፋ ባክን። ያው ብዙ መረጃ ይወጣዎች፣ ስለዚህ ያን መረጃ እንዳይወጡ ማንም ሰው ከዚህ መጥፋት አይቻልም ማለት ነው። ታስታውሳላችሁ፣ ባለፈው የሆነች ልጅ አሁን ዛሬ ያገኘሁትን እድል ሁለተኛ ላይ ላገኘው ይችላለሁኝ። እንደው ይሄን ሰው ማን ነው እኛን ያሳስረው? ወይም ደግሞ ይሄን ሰው ማየት ፈልጋለሁ ብላ ተይ ሲለምኗት እንቢ ብላ ወጣች። ያው ይሄ ተንከሲ ሳይቷት ነበር። ስለዚህ እኔን ካየች ስለምትናገር ሂድና አምጣት ብሎ ያው ትዕዛዝ ሰጥቶ ልጅቷም ይዞ ሄዶ ነበረ። ያኔ ምንድን ነው አደረጋት? አይተናል ኧረ በእናትህ አታው እንደዚህ ታድርገኝ ምናምን ስትለው፣ እናቴ በሰማይ አለች ከደጋኛችሁ ሰላም በያት ብሎ ምንም ርህራሄ በሌለበት እዛው ነጩ ያደረጋት ማለት ነው። ስለዚህ አሁን እችል ለምንድን ነው እንደዚህ አደረግኋት? ያው መረጃ እንዳታወጣ ሴቶች ለምንድን ነው እዛ ጋ ያሉት? ለምንድነው የሚመጡት? ስራቸውስ ምንድን ነው? የት ነው ሂዱ የሚመጡት? የት ነው የሚያስወስዳቸው? የሚለውን ያው ከወጣች ስለምትናገር ያን እንዳይወጣ አድርገው ነው እንግዲህ። የሴቶች ትነግራለች ብሎ አላምንም። ያኔ አሁን ሴቶች ብትነግርስ እንዴት ነው የሚይዟል? ያኔ ሴቶች ይነግን እንዴት ነው አቅማቸውም ስልክ የላቸውም ደውለው አያስጠቁሙ። ይህነክል ለምን እንደፈራ ባላቅም፣ ያን አሁን ያን ለመደበቅ ይመስለኛል። ከዚህ በኋላ ግን ድብብቆሽ የለም። ረዲናታ ወደ ስራ መጥተዋል። እነዛም የታሰሩ ሴቶች መኖራቸው ወይም ናታ ያውቃል ወይም አያውቅም። ከላወቀ ማወቅ አለበት። እንግዲህ የመጨረሻ ሴቶችም መፍቻ ይሆናል ብዬ አስባለሁኝ። ለምን ያለ ምክኛታቸው ያማታ ምንድነው አለችው። ያለ ፍላጎቴ ነው እባክ ተወኝ፣ ያው አግቶኝ ነው ብላ ተናግራ ነበረ። በቃ ምንም አንዳንዴ ይሄ ብንትን ወታወረ ከዚህ በድራማ ወጣ ብንልም ይሄ በምንድን ነው የተሞላ አምሮ ሊደዳ ታስያለን ነው በቃ ብሎ እንድገና ያው ምን እንደሚያደርግ አይታችዋል። እና አንድ ሰው ታግቼ ነው አግቶኝ ነው ምናምን ቢል በሱ ቦታ ቢሆን ሌላ ሰው ቢኖር ወይ ፖሊስ ያመረገ ነበረ ወይ ወቶወትን ነበረ። ስቲል ግን እስካሁን ምንም መንትናሉ። ምናልባት አግዙኝ የሚሏቸው ሰዎች ከመጡ አግዙ ነው ባጭሩ። ስለዚህ ምን ስራ ሴቶች እንደሆኑ አሁን ደግሞ ናታን ማጣረቱ አይቀርም ሴቶቹ እንዲያመልጡ ሲል ስለሰማ ምናልባት ስለ ሴቶቹ ትንሽ ያስባል ይመስለኛል። ምን ናቸው እንዴት ናቸው ምን መጡ የምን ሴቶች ናቸው ብሎ ሊጠይቅም ላይጠይቅም ይችላል። በነገራችን ላይ ያው ደንታ የለሁም ነው እናታ። አሁን ግን ደንታ ካለው መረጃ ማስረጃ መያዝ ከተቻለ፣ ወይም ደግሞ የሚችል ከሆነ አሁን የተመቻቸለት ይመስለኛል እዛው ስለዚህ ማመቻቸት አለብ ብዬ አስባለሁኝ። ያው ሌላ ገኒ ገኒ ተሽሏታል፣ አሁን በደህና ሁኔታ ትገኛለች። በቢኒ መገኘቱን ያው በድንጋጤ ትናንትና ባትነሳም ግን ዛሬ መነሳቷን ያው ሁኖሽን ደርሶኛል ማለት ነው። ደህና ነች አሁን ከሰሞኑ ትሻላለች። ሌላ የኤፍራታ እና የማነው የናታ ማን ነው የአፌት ጉዳይ ነው። ይህን ጉዳይ እስከ መቼ ነው የሚሄደው የሚለው ነው። ሁላችንምድነው ትናንትና ምን እንዳረጋ ታያችሁ። ግን መልሶ የልቡ ካደረሰ በኋላ ደግሞ ይቅርታ የኔ ንጉስ መድሪሹ መድሪሹ ያለ ማባበል ማለት ነው። እና ተነስታት ሄዱ እንዳትሉ አው የልቧ ደሱ እንገና ይቅርታ እንደዚህ እንደዚህም በቃ ሞድታ የሚለው ነገር እዛ ትላንትና ጸጉር አምጥታ የናታን ፀጉር አምጥታ ያ ሁሉም ለፍታ ደክማ ያንተን ፀጉር አንተን ለማስደሰት ነበረ። አሁን እኔ ሳስበው የፍራቻ ሰታረግ ዛት ቀረ። አዎ በመጨረሻ አካባቢ ካስታውሳችኋል፣ በጣም ነው እኔ ይመስለኛል፣ ያረገዘች ይመስለኛል። ከዛ በፊት ያለፉ ነገሮች እንደ ትውስታ በመጨረሻም ተሸክሟት ወደ ፎቅ ወጣ፣ እሱም ትውስታ መጣው። ግን እኔ የእርጉዝ ትመስለኛለች። ይሄ የኔ ጥያቄ ነው ማለት ነው። አንቺ ደግሞ መቼ ለመቼ ነው እርጉዝ ምናምን የሚልም አይጠፋ። እኔ መሰለኝ ነው

አሁን ደግሞ እሷው ሲጨመር አስቧቸዋል። ከነገሩ የእሷው ከአፈቀረችም ማለት ከያረገዘችም ያው ከማነው ከአፌት ነው ማለት ነው። እንደው ከዚህ ሰውዬ ምን ይሻላታል ባትወልድሩ ነበረ ከሆነም ግን የሆነ ግን ምንም እንትንዋን አልወደድኩትም። ማታ ያኔ ያኔ ያኔ ያኔ ቪዲዮ እስክሮን እስክሮን አድርጋ እንደተውስታ ሲመጣ የሆነ ያረገዘች ነገር ነው ቀልቤን የነገረኝ ማለት ነው። አሁን ይለን ኖርማል ነው። አሁንም ያልጨረሰችው ስራ አለ ነው እንጂ፣ በእርግጠኝነት ከዚህ ሰውዬ ጋር የምትኖር አይመስል። አረ ከዚህ ሰውዬ አይደለም ሰው እኮ እንደ የዱር አራዊት ማር ኖሩም እኮ ከሱ ጋር እንዴ፣ ቀዳለች ሄድ ሄድ። በቃ ሁሉም ነገር የሆነ እንደ ስልኩ ኮንታክት ሊያደርጋል ይፈልጋል መሰለኝ ሱቅ ስትለው። ግን እሷም ዋሽታለች። ማሸት አልነበረባትም እንዴ። በቀላሉ ነገረች። በቃ ገኒ ስላመማት ገኒ ላይ ሂጂ ነው ማለት ነበረብሽ አደል እንዴ። ግን አንተም ደግሞ የሄደችበት ሁሉም ልወቃ ትበል ትቀደለ እንዴ እና ትናንት እንትን ያላት ያው በዚህ ምክንያት ነው። ግን ምናልባት ያው ረገዘች ይመስለኛል። ካልሆነ ግን እዛ ቤት ልብስሽን ይዘሽ ወለቅ ብለሽ ወደ ቤትሽ ወደ ገኒ ቤት ሂጂ ማለት ነው። አሁን ቢኒ ማለ ቢኒ ጠብቁት ማለት ነው። ቢኒን ጠብቁት የሰውዬ እስከመቼ ነው? ምናልባት ልምሽ እቅድሽን ያለም ሽውላዎች ለማሳካት ይሄን ሰላሳካ እንዴት ነው የሚለው ነገር ሊኖርብሽ ይችላል። ነገር ግን ቢሆንም ያው ራስሽ እስከሚጎዳሽ ድረስ መጠበቅ የለብሽም። እናትሽ ጋር መሄድ አለብሽ። እናቴ ያሟታል ብለሽ በዚሁ አሳበሽ ያው መሄድ ነው ያለብሽ ማለት ነው። አሁን ትላንትና ይዞሽ እዛው ሲጥብ ያደርግሽ ምን ልታመጪ ነው? ምንም። አዎ ሌላ ቀረ ቢኒና ጽዮን ያው ማስታረቅ ነው። እሱ የቤዛ ተውላት አለውን። ያው ቤዛ በጣም አሁን ቀልብ እየገዛች ነው። እንዲሁም ደግሞ እፉዬም ስላወቀች በነግዳችን ላይ ቤዛ ይሄን ናትል ጥልቅ ብሏ ታቅም እንደ ኤፍራታ ማለት ነው። አሁን ኤፍራታ ካንቺ ውጣጣ ጨምረሽ ጨማምረሽ እንግዲህ ጽና ዳማ ነው። ቢኒ ማስታረቅ አለብሽ። አዎ እኛ ድምፅ እንሆናለን ማለት ነው። እኛ ድምፅ እንሆናለን እናንተ ደግሞ አስታርቁ። ልጅቷ እንደዚህ ጠጥታ ይሆ ነገር እንዳትሆን ከኋላ ደግሞ ያው ፍትህ ፍትህ የጽ ፍትህ የጽ ማለት አንችልም። ካሁኑ ከዛ ነገር እንድትወጣ አድርጓል ማለት ነው። ያው ገና ሳትሰክር ሳትጠጣ እንደዚህ ማልቀስ ጀመረች ሴትዮ። ስትጠጣ ደግሞ አስባችሁታል። እና መታረቅ አለባቸው። በተረፈ ግን ሁሉም ሁሉም ሁሉም በጊዜው ውስጥ መጡ፣ ደስ ይላል። በጊዜው መምጣት አለባችሁ። ዳጊና የቢኒ የዳጊና የአቤል ጉዳይ እሱ በሚቀጥለው እናወራለን። ስለ ጓደኝነታቸው ይቀጥላል ወይስ አይቀጥልም? አንቺ ምን አገባሽ እንትን ልትያቸው ነው የሚልም አይጠፋም። አይ ዳጊ ከእንደዚ አይነት ሰው ባትውል ደህና ነበረ። አሁን ደህና ነው፣ አትዋል ከዚዚ አይነት ሰው አሁ ይቅርብየው። አጎትህን እዚያ ስቃይ ደሆኑ ልቀቀው። ምን ትላለህ አሁን አይደለም ትላለህ። ዋሻው እንዴ? አይደለም እንዴ? ስለዚህ ገኒ መጀመሪያም ነግራህ ነበረ ከእሱ ጋር ራቅ ተው ተው ተው ተው ተው ስትለህ ያው መስማት አልቻልክም። ግን ከዚህ በኋላም ይህ ሁሉም የተነገረውን አውቀ ገብቶ ከሱ ጋር መራቅ ሞክር ማለት ነው ሞክር እንደዚህ አይነት ሰው አያስፈልግም። በተረፋ ሁላችሁ እናመሰግናለን። ቪዲዮ ላይክ አድርጉ። ዛሬ ከመጡ መጡ፣ ካልመጡም ነጊ መምጣታቸው አይቀርም። በያላችሁበት ሰላማችሁ ይብዛ። ባይ ባይ